ጥያቄ አንድ አቂዳን መማር በሁሉም ሰው ላይ ግዴታ ነው። በጥቅል ስናየው የአቂዳ ትምህርት ማለት ከሁሉም ሁነል ዲነል ኢስላም ውስጥ ካሉ የትምህርቶች ዘርፎ ፈጥነት ልናውቀው የሚገባ ትምህርት ነው። እውነት ማለት ነው ጥያቄ ሁለት ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ወደ የመን ሲልኩት መጀመሪያ አላህ በብቸኝነት ድያ መልኩ ድያ መልክ ጥሪ አቅርብላቸው አሉ እውነት ማለት ነው። ጥያቄ፣ ሶስት ተውሂድን አቂዳን በደንብ ካወቁ በኋላ ከአላህ ሱብሃን ወተአላ በቀን ውስጥ አምስት ወቅት ሶላቶችን ግዴታ እንዲያደረገባቸው አሳውቋቸው አሉት። አሳውቃቸው አሉት እንደማለት ነው። እውነት ማለት ነው። ጥያቄ አራት ነቢዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ዘመቻ ሲያድር ሲያዙ ሁሉም ሰው ለዘመቻ ተነሳ፣ ለዘመቻ ተነሳ። ከዛ አላህ ይህንን አስመልክቶ ወቀስ፣ ወቀሰ በሁሉ ወደ ጂሃድ ሊወጡ ሊሙእሚኖች ለሙእሚኖች አይገባም አሉ፣ ለሙእሚኖች አይገባም አሉ። እውነት ማለት ነው። ጥያቄ አምስት እያን እንዳንዱ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም በሙጅመል በሙጅመል የመጡበትን በሙጅመል ጠቅለል አድርጎ ማመን ግድ ነው ይላሉ ኢማም ኢብኑ አብደላ አብዴል ኢዝ አል ሀነፍዩ። እውነት ማለት ነው። ጥያቄ ስድስት የምንሰራው ስራ በትክክለኛው አቂዳ ላይ የተመሰረተ ካልሆነ ለእኛ ምንም አይጠቅመንም። እውነት። ጥያቄ ሰባት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዝርዝር ያስቀመጧቸውን መማር ፈረጁን ፈርዱል ሲ ፈርዱል ኪፋያ ነው። ፈርዱል ኪፋያ ነው። ነገር ግን እንዴ ግለሰብ ስናየው በአሁን ሰዓት ኃላፊነትን የሚወጣ የለም። የአቂዳ ልዩነት አለ ፊርቃዎች በዝተዋል የለና እውነት ማለት ነው ጥያቄ ስምንት አቂዳ ተውሂድ አቂዳ ተውሂድ ጀነት የመግቢያችን ብቸኛው ቁልፍ ነው እውነት ማለት ነው ኢንሻላህ ዛሬ የተማርናቸው ይህን ይመስላል። እንሻላ ያው ማንበብም ትችላላችሁ። አሁንም የወለጋ ግርኳን አንብበዋለሁ። እንሻላ ያው ጽሁፉ ስለሚታያችሁ እናንተም ማስተካከል ይቻላል። ጥያቄ ስምንት ጥያቄ ሰባት ያው ግልጽ እንዲሆንላችሁ ማንበብ ተፈለጋችሁ ማለት ነው።

ጥያቄ ሶስት ጥያቄ ሁለት ጥያቄ አንድ እንደዚህ በደንብ ይታያል። እንሻአላ እና ቤተሰብ ላይክ አድርጉ። አዲስ የመጣችሁ ሰብስክራይብ አድርጉ። አበረታቱኝ። እንጠንክር እላችኋለሁ። እደው በቅንነት እንተሳሰብ። መሮጥ ብቻ ሳይሆን በቅንነት ቪዲዮም ስታው በቅንነቱ ላይክ አድርጎ አዲስም የመጣችሁ ሰብስክራይብ አድርጎ እላችኋለሁ እህዶች። ኢንሻአላህ ሁላችንንም አላህ ወዲህሩ ነገር አላህ ይመልሰን። ብቻ አለም ያው ለጊዜያዊ ስለሆነች በዱንያ ብቻ ከበድ ነው። እና ተማሩ፣ እንማማርላቸዋለሁ ወዶች። እኔም ያው አዲስ ተማሪ ነኝ፣ እናክል አይደለሁም ያውም፣ እኔም የተማርኳቸውን ወደ እናንተ ለማምጣት ብዬ ነው እንጂ ማለት ነው። እና ተማሩ፣ እንማማርን ወዶች እንጠንክርላለን እንሸዋለን። እና ይሄን ይመስላል የዛሬው ማለት ነው።